እንደ ሰሙ ያለ መንታ መንታ ይወለድ። እኔ አንተም ቢሆን አገባለሁ እያልኩ ጊዜን አላቃጥልም፣ አግብቼ የሰርጌን ቪዲዮ ግጭር ነበር የማደርገው አለች ማለት ነው። ቆራጥ ንግግር እንደዚህ ነው። ሴት ልጅ ማለት ሴት ልጅ ቆራጥ ስትሆን በአካባቢዋ ያለ ሁሉ ያከብራታል ይወዳታል ቦታ ይሰጣታል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በየላችሁበት የአላህ ስብሐኑ ተዓላ ሰላም፣ እዝነት፣ ረዴት ሁሉ ነገር አይላያችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ እንሻላህ ነባሮች ላይክ ሼር እያደረጋችሁ አዲስ የምታዩ ደግሞ ሰብስክራይብ እያደረጋችሁ እናትን ተቀላቀሉ። እናትን ስትቀላቀሏት ምንም የምታጡት ነገር የለም። እንሻአላህ ካለህ በታች አብረን ሰበቡን እናደርሳለን። ለማንኛውም ነገር ማለት ነው እናት የማትችለው ነገር ከሆነ ምርጥ ምርጥ ወንድሞች ስላሏት፣ እህቶች ስላሏት ወደ እነሱ ታስተላልፋችኋለች ማለት ነው። ቤት እና ቦታ በዚህ ዙሪያ ወሎ አካባቢ የምትፈልጉም ካላችሁ ያው ቪዲዮ ሰርቼበታለሁ፣ ቁጥር አለ። ቁጥሩን እያወጣችሁ ሀሎ እያላችሁ የቤትና የቦታ ባልተቤት መሆን ትችላላችሁ። እንዲሁም ደግሞ ሳኡዲ አረቢያ የምትኖሩ በአካባቢዋ ወደ ሀገር ብር መላክ ስትፈልጉ በታማኝነት አድራሻችንን ነግረናችሁ ኢንሻአላህ እንልካለን ማለት ነው። ብዙ ብዙ ነገር አለ። ኢንሻአላ በቅርቡ ያ በማስታወቂያችንን እንሰራለን፣ እንጠቃቀማለን። ቅመሞች ማለት ነው ካአሁን ካሁን በኋላ ግን በነገራችን ላይ ማለት ነው የመዳም ቅመም የሚባለው ተሰርዞ ጠይብ የራሳችን ቅመም ነን። ካሁን በኋላ የራሴ ቅመም እያላችሁ ማለት አለባችሁ ማለት ነው። ምክንያቱም እስከመቼ ነው የመዳም ቅመም ሆነን የምንኖረው? የራሳችን ቅመም የምንሆንበት ጊዜ የለንም፣ እን የሀባይብ እና ስለዚህ የራሳችን ቅመም እንጂ የማንም ቅመም አይደለንም። ቅመም የሚባለው ያው ታውቃላችሁ ምግብን የምናጣፍጥበት ከጥንት ጀምሮ ከቤተሰቦቻችን ጀምሮ እስካሁን ድረስ የምንጠቀምበት አሁንም ደግሞ የሚቀጥል ነገር ነው ማለት ነው። ስለዚህ የሚቀጥልን ነገር ለምንድን ነው በሰው የምንሰይመው? በራሳችን ሰይመን ለምን አናስከደውም ማለት ነው እህቶች የራሳችን ቅመምነን ከአሁን በኋላ ተሰርዟል ማለት ነው ኢንሻላህ ወደ መጣንበት ስንመጣ ወደ መጣንበት ዜና ስንመጣ ትኩስ ዜና ነው ዛሬ ያው ሰሙቲ ንግስቷን ታቋታላችኋል የሴቶቹ ምን ልበላችሁ ጀግና በበኩሌ ሀቂቃተን በጣም ነው የማደንቃት ጀግና ናት አንዳንዴ የሆነ ስራዎቻቸው ትንሽ ቢደብርም ምክንያቱም ትዳር ቀልድ አይደለም፣ የተከበረ ነው። ትዳር ሲባል ከባድ ነገር ነው ማለት ነው። ተቀሎ የሚታይ ነገር አይደለም። ስለዚህ በትዳር ላይ መቀለድ ጥሩ አይደለም፣ ትውልድንም የሚያበላሽ ነው ማለት ነው። እንደ አገባሁ ፈታሁ እንደዚህ ልጆችን ወልዶ ደግሞ እንደዚህ ማንከራተት እየብቻ ሆኖ ይሄ ይሄ ነገር የሚያስጠላ ነገር ቢሆንም አንዳንዴ ደግሞ ደስ የሚል ነገር ምንድን ነው እኔ ያየሁባት እህታችንን፣ አሁን አንዳንድ እህቶች ባሎቻቸው ጥለዋቸው በሚሄዱ ሰዓት ራሳቸውን ይጥላሉ። በቃ ትክዝ ይላሉ ማለት ነው። እኔም ዶ በአካባቢ አያለሁኝ እና አንዳንዴ ያጋጥማቸዋል። ያው እናንተም የምታውቁት ነገር ነው እና የሆነ ራሳቸውን ይጥላሉ። አግብተው ከየሚወዱት ሰው ደግሞ ጥሏቸው በሚሄድ ሰዓት ራሳቸውን ጣል ያደርጋሉ ማለት ነው እና ለራሳቸውም ተጎድተው ልጅ ልጅም ወልዶ ከሆነ እነዚያንም ልጆች በስሜታቸው ላይ ያው ይጫወታሉ ማለት ነው። ምክንያቱም ልጅ አባትና እናቱ አንድ ላይ ሆኖ ካላደገ የሆነ አስተሳሰቡ ትንሽ ዝቅ ያለ ነው የሚሆነው። ብዙም የሆነ የሚያስበው ነገር ምንድን ነው በቃ እናትና አባቱ አንድ ላይ አይደለም አይደሉም። የሆነ ደግሞ ጭቅጭቅ ነገር አሁንም፣ አንድ በዚህ በሚዲያ እንኳን በሚዲያ ቀርቶ ማለት ነው በቤት እንኳን ደው ማንም ሳይሰማው ራሱ በቤት እንኳን የሆነ ሹክሹክ ሲሉ ከሰሙ የሆነ ጠብ ነገር ምናምን ካለ ልጅ ጭንቅላቱ ጥሩ አይሆንም ማለት ነው በጣም ነው የሚበጠበጠውና ስለዚህ ለልጆች ትልቅ ጫና ነው የሚሆነው ማለት ነው። አባትና እናት ተለያይቶ ሲኖር ጥሩ አይደለም። ሁሉም ይሄ የሚያውቀው ጉዳይ ነው ማለት ነው። እና አሁን ላይ እየተካሄደ ያለው ደግሞ በቃ በአደባባይ አገባ፣ ተፋታ፣ እንደሀለ ምን አለ ይሄ ፍቺ የሚባለው ነገር ያኔ ግዴታ ከሆነ እንጂ ጥሩ አይደለም። ጥሩ ተደርጎ የሚያዝበት ወቅት ላይ ነው አሁን ያለ ነው እና አገቡ፣ ተፋቱ የተባለ ነው እና በጣም ይደብራል ማለት ነው። እና ሰሙቲ ወደ ሰሙቴ ስመጣ ጀግናነሽ ጀግንነትሽን ምንድነው ጀግናነሽ ብዬ ያልኩት ሰያው ያው ጥሎሽ በሚሄድ ሰዓት እንደ አንዳንዴ እህቶች በቃ ራስሽን አልጣልሽም ማለት ነው። ቆፍጣና ሆነሽ ልጆችሽን ያው እያሳደግሽ ትገኛለሽ ማለት ነው እና ጀግንነትሽን እናድንቅሻለን። አንዳንዴ ደግሞ ያው እህት እንደ መሆናችን ያው የምንመካከለው ነገር ቢኖር ልጅ የወለዴ ያው እንግዲህ እናንተ ታውቁታላችሁ ማለት ነው። እናቶቻችን በእኛ ላይ አሁን እንዴት እንደሚሆኑ ተለይተናቸው ስንኖር በጣም ነው ትክዝ የሚሉት ማለት ነው እና ይሄ ሰው ደግሞ ልጆቹን እየፈለገ ነው። ልጆቹንም ልታገናኘው አልቻልሽም። እና ስለዚህ አንቺ እንደምትወጃቸው ሁሉ እሱም ይወዳቸዋል እና ልጁን ልጆቹን አገናኘው በስነ ስርዓት ማለት ነው። እንደገናም ደግሞ ላገባ ነው ያልሽው ነገር ያው ሸሪዓችን ወንዶች እንትን ጭማሪ እንዲጨምሩ ነው እንጂ ሴቶች እንድንጨምር አልተፈቀደልንም ማለት ነው። መጀመሪያ አግብቼ ቪዲዮዬን ነው ምለቀው ከማለትሽ በፊት ኒካሽን አውረድልኝ በስነ ስርዓት ማለት ነው። መላየት ያው ካልቀረ እንደኔ ግን እንደኔ ግን እንደው ለልጆችሽ ልጆችሽን የምትወጃቸው ከሆነ ለልጆችሽ ሞራል የምታስቢ ከሆነ ያው ሳይያው እንግዲህ እንተዋወቃለን እኛ እንተዋወቃለን የሩቅ ሰው አይደለንም። ክፎ ክፋት የለውም፣ ሀቂቀትም ማለት ነው። እና ስለዚህ ለልጆች ስትይ አንድ ላይ ሆነሽ ልጆችሽን ብታሳድጋቸው የበፊቱ አህዋል ቢመለስ፣ ያ ነገር ሀቂቃ አብዛኞቻችን በውስጥ የምናውቃቸው እህቶች ያን እየናፈቅን ነው ያለ ነው ማለት ነው። ምክንያቱም በፊት በጣም ቁም ነገረኛ ሰዎች ነበራችሁ። እንኳን ለራሳችሁ ቀርቶ ለሰዎች የምትተርፉ ነበራችሁ ማለት ነው። አሁን ላይ ግን ሀቂቀትን ብዙ የሚደብሩ የሚደብሩ ነገሮች ናቸው እየተካሄዱ ያሉት ማለት ነው። ብዙ ነገር አለና ያ ነገር ከሚቀጥል እንደው ባጭሩ ቋጨት አድርጋችሁት እነዚ ምርጥ ምርጥ ልጆች እነ ጀሙዬን ማለት ነው አንድ ላይ ሆናችሁ ብታሳድጓቸው፣ ትላቸዋለች እናት ማለት ነው። እና መሻላ አለይኩም ሀቂቀተን ሀታ ራሱ እይታውኩ በፊት ጊዜ መሻላ ተባረከ ራህማ። ምክንያቱም አላህ የሚወደውን ነገር ነበር የምትሰሩት ማለት ነው። ሰዎችን በእውቀቱ በገንዘቡ አላህ በሰጠው ስጦታ ሰዎችን የሚያግዝ ሰው አላህ ውዴታውን እንትን ያርከፈክፍበታል ማለት ነው እና በፊት ጊዜ ያው ለሰዎች የምታስቡ ናችሁ እና ስለዚህ በፊትም አሪፍ ሁኔታ ላይ ነበር ያላችሁት ማለት ነው እና ይሄ ነገር ይቋረጥ እና እነ ጀምዬን አንድ ላይ ሆናችሁ አሳድጓቸው የምን ላገባ ነው ላገባ ነው ብቻ ማለት ነው ያው ሰያው ከበፊትም ጀምሮ እንግዲህ ያው ላገባ ነው ይለኝ ነበረ ብለሻል መጨመር ካፈ ከፈለገ አሁንም በስነ ስርዓት ጨምሮ አንቺንም በደንብ አድርጎ መያዝ አለበት ማለት ነው። ከአሁን በኋላ ከላስ ይበቃል፣ ይበቃችኋል። በቃ እኔ እንዴኔ እንዴኔ መቼም ይበቃል፣ እንዲወረ ይበቃል። እናንተ እንዲሁ ትውልዱ እኮ ተበላሸ። በቃ ምክንያቱም ምንድን ነው ይሄ ተፋታ አገባ ተፋታ የሚለውን ማህበረሰባችን ስለሚወድ ማለት ነው። እዛ ላይ ትኩረት አድርጎ ነው የሚመለከተው። አሁን ላይ ቁም ነገር ያለውን እኮ የሚያይ እኮ ጠፋ እና ስለዚህ ወንድሞቻችን፣ እህቶቻችን በቃ የሚቆም ነገር ያለው ነገር ሲለቁ የሚያይላቸው ጠፋ እና ስለዚህ አገባ ተፋታ የሚለው ነገር ይቁምልን ባይነኝ እንዴ እንዴ ማለት ነው ኒ መቼም ይበቃል፣ ይበቃል። እንዴ ምን ነው ወንድሞቻችን በቃ ይጠቀሙበት አሪፍ አሪፍ ለትውልዱ የሚጠቅም ነገር የሚያስተላልፉት ወንድሞቻችን እነሱ እህቶቻችን ማለት ነው ይጠቀሙበት፣ ማለት ነው እናንተም እንደ በፊቱ ቁም ነገሩን ይዛችሁ ቶሎልን ባይነኝ እኔ ይህ ተፋቱ የሚለው አሁን በቃ ይበቃናል፣ ይበቃናል። እንደሳያው እኮ አሁን የኢትዮጵያዎቹን እኮ ሴቶ የጨርሱ አሁን ደግሞ የመረኩ ገባኮ ጎበዝ፣ ወይ ጉድ

ቁም ነገር ጠፋ። ይሄ ተፋታ እንደዚህ አለ ወረዴ ወዴ ቀይ የሚለው ነገር ብቻ ነው አሁን እየተላለፈ ያለው እና ስለዚህ ወንድሞቻችንም እየተቆጡ ነው። ሀቂቀተን ወደ ቁም ነገሩ ሲመጣ በጣም እየተቆጡ ነው። ያን ለምን የኢስላም ወንድማችን ነው ሰየው ቁም ነገርኛ ሰው ነው። ግን አሁን ደግሞ በዚህ ዝቅ ባለ ነገር ላይ ሲታይ ደግሞ ያሳዝናል፣ ሀቂቀተን ማለት ነው። ግን ሰዎች ማለት ነው እንዴ ዱዓ ስታረጉ ዱዓ ስታረጉ ማለት ነው መጨረሻ ያናሳምርልኝ ነው። እንዲሁ ከፍ ብላችሁ ዝቅ እንዳትሉ። ወላሂ ከፍ ብሎ ዝቅ ማለት በጣም ነው የሚደብረው ወላሂ። እና አሁን ሰየው ማለት ነው በፊት በጣም ቁም ነገረኛ ሰው ነው። አሁን ደግሞ እንደዚህ ሆኖ ሲታይ ደግሞ በጣም ነው የሚደብረው። ሀ ታይታችሁት ከሆነ እኮ አሁን ላይ ኑሮ ሁላ እኮ እራሱ የለም እኮ በፊት ያለው ኑር እና አሁን ያለው ኑር የለም፣ ተበተነ እና ስለዚህ ይበቃል። ሰይዶ ማለት ነው ሰሙትየም ያው ሸሪአው በፈቀደው መልኩ መሆን አለበት። ሁሉም ነገር የሚያምረው አንድ ላይ ሆኖ ልጆች ማሳደግ ነው። እልሽ አለሁኝ እህትሽ እማትዬ ማለት ነው። እና ይህ በቃኛ። ዛሬ አበዛውት መሰለኝ። አይ ሙሄም በቃ ሴቶች እየ እንደሰሙት

መሻላ ተ መሻላ ተማ ሰላም ኢትዮ የናፈቀው እናት ጋር ይምጣ ማለት ነው። እናት ጋር ይምጣ ዛሬ